እንዴ እንዴ እንዴ እንዴ! ይህንን ቤት አይቼ ማለት ነው፣ ይህንን ቤት አይቼ ማለት ነው፣ እግዚአብሔር እንዴት እንዳማረኝ በቃ! የሆነ እንዴት ልባላችሁ? እንዴት ልባላችሁ? እንዴት አባቱ ነው የሚያምረው! ወይኔ ሲያምር! ከዛ ቀጥ ብዬ ወዴት ነው የሄድኩት መሰላችሁ? ወደ ዋጋው ነው የሄድኩት ማለት ነው። መጀመሪያ ቤቱን ካየሁ በኋላ ዋጋውን ለማየት ነው የሄድኩት። በመጀመሪያ ቤቱን ሳየው በጣም እጅግ በጣም ነው ያስደሰተኝ ማለት ነው። ከዛ ቀጥ ብዬ ዋጋውን ለማየት ነው የሄድኩትኝ ማለት ነው። ዋጋውን ሳየው ታዲያ ቤቱ ባለ ሁለት መኝታ ቤት ነው። ፎቅ፣ ስምንተኛ ፎቅ ላይ ነው። ከዛ ዝቅ እላለሁ ሰባት ነጥብ ይላል። ይሄማ ሊሆን አይችልም። ምናልባት እንግዲህ ስልክ ቁጥር ይሆናል ብዬ ወይኔ ወይኔ ወይኔ፣ በቃ አዲስ አበባ ላይ እንደዚህ ነው ማለት ነው። ቤት በቃ ቤት እንደዚህ ተቃጥሯል ማለት ነው። ቆይ በስም ግን ቤቱ እንዴት አባቱ ነው የሚያምረው! በጣም ነው የሚያምረው ቤቱ የእውነት። በነገራችን ላይ ቦታ ቦታ ይለያል ማለት ነው አሁን በጣም ብዙ ቤቶች አለ ያየሁት ማለት ነው። ከፈለጋችሁ አሳያችኋለሁ መግዛት የምትፈልጉ ካላችሁ ማለት ነው። ምክንያቱም እኔ ቴሌግራም ግሩፕ ስላለኝ ስለሚላክልኝ ማለት ነው። ስለዚህ የምትፈልጉ መግዛት የምትፈልጉ ካላችሁ ደግሞ አትፍሩ። ምክንያቱም እንደየቦታው ይለያል ማለት ነው። ለምሳሌ ባለ ሶስት መኝታ ቤት በስድስት ነጥብ አለ እንዳየሁት ለምን እንደ አካባቢው ልዩነት አለው ማለት ነው። ቤቱ ግን በጣም ነው የሚያምረው፣ በጣም እጅግ በጣም ነው የሚያምረው። ግን አረብ ሀገር ያለች ሴት ስድስት ሚሊዮን አውጥታ ለመግዛት ትንሽ ይከብዳል። ምክንያቱም ያው ታቁታላችሁ ማለት ነው፣ ለሁለት ካልሆነ በስተቀር ማለት ነው። እና ባለ ሁለት መኝታ ቤት እራሱ አለ፣ በጣም የሚያማምር ቤት። ባለ አንድ መኝታ ቤት አለ ሶስት ነጥብ ወይኔ ሲያምር እግዚአብሔርን! ሲያምር ከመሬት ላይ ራሱ ምግብ ምግብ መሬት ላይ ጥላችሁ ራሱ ምግብ ብትበሉ አይኮሰኩሳችሁም። እንትን ጽዳቱ ራሱ ጽድት ያለ ምናምን እንዴ! ኢትዮጵያ ውስጥም ለካ እንዲህ አይነት ቤት አለ እንዴ ያልኩት ነው። እግዚአብሔርን ለካ ኢትዮጵያ ሀገራችንም ሰልጥናለች። እናንተ በጣም ይሁን እንዴት ልበላችሁ? እግዚአብሔር ነው ሳይው በጣም የደነገጥኩት መጀመሪያ። ቤቱም ግን ያው ዋጋውን ሳየው እኔና ዋጋው ስለማንመጣጠን ይለፈኝ ብያ ለፈ ያለሁ ማለት ነው። ግን ደግሞ ዋጋ መጥደፍሮና ሞቅ ያለ ብር ያላችሁ ሰዎች ግን በትገዙት ቤቱ፣ በስማም እንዴት ነው የሚያምረው! እንዴት ነው የሚያምረው! እንዴት ነው የሚያምረው! በስማም እዚህ ቁጭ ብሎ ራሱ ራብ ራሱ የሚርብ ራሱ አይመስልም ራብ ራሱ ይርባል። እዚህ ውስጥ ተቀምጣችሁ በጣም ነው የሚያምረው፣ እጅግ በጣም ማለት ነው። እግዚአብሔርም በጣም ስለዚህ፣ በነገራችን ላይ ሰው እንዳቅሙ ነው። እንደ ቦታው ስለሚለይ እንደ አቅማችን መግዛት እንችላለን። እና ደግሞ በብዛት ባለ አንድ መኝታ ቤት ደግሞ ይቀንሳል። አኪድ ለምሳሌ ባለ ሶስት መኝታ ቤት ስድስት ሚሊዮን ከሆነ ባለ ሁለት ባለ አንድ መኝታ ቤት ደግሞ ሶስት ሚሊዮን ነው። ስለዚህ ባለ ሁለት መኝታ ቤት ስድስት ሚሊዮን ከሆነ ባለ አንድ መኝታ ቤት ሶስት ሚሊዮን ይባላል። ስለዚህ ባለ አንድ መኝታ ቤት መግዛት ይቻላል ማለት ነው። እንደ አቅማችን ማለት ነው። እውነት ለመናገር ስታዲዮ መግዛት አያስፈልግም። እንደው ቢያንስ አነሰ ከተባለ ባለ አንድ መኝታ ቤት ነው እንጂ ማለት ነው። ምክንያቱም ስታዲዮ ገዝታችሁ ልታደርጓት እንግዳ ልትቀበሉ ነው ወይስ ብቻችሁ ልትኖሩ ነው? ሌሳቶን ልትኖሩ ነው ወይስ ምንድን ነው? አልገባኝም። ያው ለማከራየት ወይ እንደዚህ ለገበያ ምናምን ካልሆነ በስተቀር ስታዲዮ መግዛት አያስፈልግም ብሄ ማስበው ማሰበው እንደ እኔ ምክንያቱም ቢያንስ አነሰ ከተባለ ባለ አንድ መኝታ ቤት ግዙ ማለት ነው።